የአርሰናሉ አሰልጣኝ አርቴታ ከአርሰናል ጋር በቆየባቸው ዓመታት እስካሁን ድረስ 300 ጨዋታዎችን አደረገ። 177ቱን ጨዋታዎች አሸነፈም። አርቴታ በማንቸስተር ሲቲ ከአሰልጣኝ ፔፕ ጋርዲዮላ ጋር በረዳትነት ሲሰራ እንጂ ዋና አሰልጣኝ ሆኖ የትኛውንም ቡድን ሲረከብ አይተን አናውቅም። እናም ያኔ ከማንቸስተር ሲቲ ሁለተኛ አሰልጣኝነት ይልቅ አርሰናልን በዋና አሰልጣኝነት እንዲረከብ ሲወሰን፣ የቀድሞ ተጫዋቻቸውን በአሰልጣኝነት በማግኘታቸው ደስ ያላቸው ቢሆንም ልምድ አልባነቱን ደግሞ የሰጉበት በጣም ብዙ ሰዎች አሉ። ሶስት መቶ ጨዋታዎች፣ አንድ መቶ ሰባ ሰባት ድሎች። ከሶስት መቶ ጨዋታ አንድ መቶ ሰባ ሰባት ድል ማግኘት እንደ የርገን ክሎፕ መሆን ነው። እሳቸው የሊቨርፑል አሰልጣኝ ሆነው ሶስት መቶ ጨዋታ ላይ ሲደርሱ ያሸነፉ ጨዋታ ብዛት መቶ ሰባ ሰባት ነበረ። አርቴታ በእነዚህ ሶስት መቶ ጨዋታዎች ወቅት በአርሰናል ቤት ውስጥ በጣም በርካታ ለውጦችን፣ መሻሻሎችን አምጥቷል። ከዋንጫ ባሻገር የመዘነው እንደሆነ ስፔናዊው አርቴታ አርሰናል ቤት ሞገሳለሁ። ይህንን በተመለከተ የተወሰኑ ነጥቦችን እናነሳለን። የሁለት ሺህ ሀያ አምስት ሀያ ስድስት የውድድር ዓመት ከተጀመረ ክለቦች ሰባት ሰባት ጨዋታዎችን አድርገዋል። በእነዚህ ሰባት የፕሪምየር ሊግ የስካሁን ጨዋታዎች ቤስት ኢለቨን እንስራ ቢባል እነማን በየትኛው ቦታ ላይ ቀዳሚ ተመራጭ ይሆናሉ ብለን ስንልና እነሱ የመረጡትን ይፋ ሲያደርጉ እንደነዚህ ያሉ ምርጫዎች ላይ የመስማማት ግዴታ ባይኖርብንም ምርጫዎቻቸው ብዙ ተጫዋቾችን የዘለሉም ናቸው። ያልታሰቡ ተጫዋቾችን ዋጋና ክብር ሰጥተው ያካተቱበትም ጭምር ነው። ይህንንም እናነሳለን።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 ታችሁን በሙሉም የላቀ ምስጋናችን ይድረሳችሁ እንላለን። ከልብ ከልብ እናመሰግናለን። ሰባት ጨዋታ ያስመረጣቸው ቤስት ኢለቨኖች እነማን ናቸው? ለምሳሌ አሁን ዝም ብለን መናገር ከመጀመራችን በፊት ከበረኛ ብቲ አሊሰን ቤከር፣ ዴቪድ ራያ አይነት ነገር ነው የምንጠብቀው አይደል? ኦናና እንል ነገሮች ነገሮች ክትትላችን ነው ክትትላችን ነው። ሴንተር ባክ ስንል የምንጠብቃቸው ተጫዋቾች አሉ። ከዛ ፉል ባኮች አሉ፣ ሚድፊልደሮች አሉ፣ የመስመር ተጫዋቾችና አጥቂዎች አሉ። ለየት ያለ ምርጫ ነው የተደረገው። አለመስማማት አይቻልም፣ በተለይ ገለጻዎቹን ከግምት ውስጥ ስታስገቢ። እነዚህን ተጫዋቾች ሌሎቹን በምንከታተልበት ልክ ስላልተከታተልን እንዴት ልንላባቸው እንችላለን? እንጂ ቁጥራቸው ያስደነግጣል። ቁጥራቸው በጣም ደስ ይላል፣ የእውነት ለመናገር ማለት ነው። እያነሳን እንሄዳ እንግዲህ አሊሰን ቤከርም ዴቪድ ራያም በሰባቱ ጨዋታ ላይ ካሳዩት እንቅስቃሴና ውጤታማነት አንጻር ቤስት ኢለቨን ውስጥ አልገቡም። አዎ አሁን በዚህ ጀምር በዚህኛው በግብ ጠባቂ ብን ጀምር። እውነት ነው፣ እነዚህ ግብ ጠባቂዎች በጣም አሪፍ ግብ ጠባቂዎች ናቸው። ምንም ዝርዝር መግለጫ መስጠት አያስፈልግም። ግን አሁን በእነዚህ በሰባት ተጫዋታዎች ና ከማን ጋር ተጫውተው ያንን ውጤት አስመሰግ አሁን ለዴቪድ ራያ ባለፈውም ስናነሳ ተከላካይ መስመሩ በጣም ያግዘዋል። እና ሌሎች ክለቦች ላይ ያሉ የተከላካይ መስመር ተጫዋቾች ግብ ጠባቂዎችን በምን መንገድ ያግዛሉ የሚለው ልዩነት ይኖረዋል። መቼም ምንም ጥርጥር የለውም። ስለዚህ ተደግፎ የሚለው አዎ፣ እና ይህንንም ግምት ውስጥ በማስገባት ይመስለኛል በእነዚህ በሰባት ጨዋታዎች በጣም ጥሩ ብቃት አሳይቷል ተብሎ የተመረጠው የሰንደርላንዱ ግብ ጠባቂ ሮቢን ሮይፍስ ነው። እኔ ሄን ልጅ ከዩናይትድ ጋር ሲጫወት አይተሸዋል አይደለ? አሁን አንድ ሁለት የቁጥር መረጃዎችን ልናነሳ እንችላለን፣ ግን እኔ ዓይናችን ያየው ላይ ትኩረት እናድርግ። መጀመሪያ ብሩኖ ፈርናንዴዝ የመታውን ኳስ ያዳነበትን መንገድ አይተሸዋል። አሁን የዚህ ልጅ ምርጫ እንዳልቃወም ከሚይዙ ነገሮች መካከል አንደኛ ነው። ቁጥሩ ሲደመር ዓይኔ ያየው ብሩኖ ፈርናንዴዝ የመታው ኳስ በቃ እዛች ኤሎ ላይ ሄዳ ልክክ ልትል የሚገባት ኳስ ነበር። እውነት ለመናገር በጣም ጎበዝ ካልሆነች በስተቀረ ያንን በዛ መንገድ ተረጋግቶ አይቶ እና በጣም ቆንጆ አድርጎ የመታውን ኳስ የሰንደርላንዱ ግብ ጠባቂ ሲያድነው አለመደነቅም አለማድነቅም አትችልም። በዛ ላይ ደግሞ ወደ ፕሪምየር ሊጉ ገና አዲስ የመጣ ቡድን ነው ሰንደርላንድ፣ ብዙ ነገሮች ማሻሻል የሚጠበቅበት ብለህ የምታስበው ነው። ለማንኛውም አዎ፣ እሱማ አዳዲስ የሚመጡ ክለቦች ብዙ ጊዜ በብዛት ተጫዋቾችን ይገዛሉ። ግን ይሄ ለሰንደርላንድ በቃ ውጤታማነት የጀርባ አጥንት ነው ተብሎ የተገለጸ ተጫዋች ነው። እስካሁን ድረስ ሶስት ክሊን ሽት አለው። በዛ ላይ ደግሞ ሀያ አራት ኳሶችንም ሴቭ አድርጓል። ጥሩ አማዲ ያሎ ብሪያን ኤምቤሞ የመቱበትን ና አዳናቸውን ኳሶችም ስናይ ነበረ። በጣም በቅርብ ደግሞ ከናርሰናል ጋራ ስለሚጫወት እስኪ እናየዋለን የበለጠ ደግሞ። ስለዚህ በበረኛ የሰንደርላንዱ በረኛ ተመርጧል። ልክ ነው። ከዛ ራይት ባክ ላይ ደግሞ ስንሄድ ብዙም ኤክስፕሌን ማድረግም ባይጠበቅብን ጁሊያን ቲምበር ከአርሰናል የተመረጠ ተጫዋች ነው። በጣም የተለየ የውድድር ጅማሮ ነው ያለው ይሄ ተጫዋች ከአርሰናል ጋር ዘንድሮ አርሰናል ያው ክሊንሺቶችን ጠብቆ እንዲወጣ ምክንያት ከሆኑ ተጫዋቾች መካከል አንደኛው ነው። ሲያጠቃም ሲያጠቃም በዛ ላይ ሲያጠቃም ደግሞ በዛ ላይ ቀደም ከዌስትሃም ጋር ፔናሊቲ የተሰጠ እሱ ላይ ተሰርቶ አላልጠፋ እዛም አለ ልጁ ልልሽ ልክ ነው። ወደፊት የሚሄድ ውጤት ነው ስለዚህ እሱም ላይ ብዙ ምንከራከራ አይመስለኝም አይደል፣ እንዴት ምንለው አይደል? አይደለም ሲያንሰው ነው አይደለም። አዎ ሌላ ምታረግለት አላል። ከመመረጥ ውጪ አንተ በርታ በርታ ምናም በለ። እሺ ከዚህ በቀኝም አዎ፣ በቀኝ እሱ ተመረጠ። እሱ ተመረጠ ካላፊ ዮሪ ነው። በግራ በኩል ደሞ ካላፊ ዮሪ ም አለ ስለዚህ ፉልባክ ያርሰናል ነው ያርሰናል ማን እንደናንተ ተብላችኋል መድፈኞቹ ሴንተር ባክ ላይ ስ ያሉት እሺ በመሀል ተከላካይነት እንግዲህ አሁን እዚህም ላይ መጠነኛ እንዴት ምናምን ልንል የምንችልባቸው እድሎች ሊኖሩ ይችላሉ ሁለቱ ሴንተር ባኮች አንደኛው ማርኮ ሴንሲ ከበርንመዝ በርንመዝ ዘንድሮ ጥሩ የውድድር አመት አለው ሁለተኛው ደግሞ ማርክ ጉሄ ነው በነገራችን ላይ ሪያል ማድሪድና ባርሴሎና ይህንን ልጅ የመውሰድ ሰፊ እድል አላቸው ተብሎ አሁን አሁን እየተነገረ ነው ያለው። እና ሴንተር ባክ ላይ ማርክ ጉዌን እና ማርኮስ ሴንሲን ከበርንመዝና ከክሪስታል ፓላስ መርጠዋቸዋል። አዎ ይሄም ቅድም ለሰንደርላንዱ ግብ ጠባቂ የሰጠነውን አይነት ኤክስፕላኔሽን ምን ሰጥበት ይመስለኛል። በተለይ ደግሞ ይሄ በርንመዝ ተጫዋቾቹን በብዛት የሸጠበት ጊዜ ስለሆነ ዋና የሚባሉ ተጫዋቾቹን እነ ኪርኪዝን ከዛ በተጨማሪ ጂን ሁድ ሰነን የሸጠበት ስለሆነ ክፍተት ይታያል ተብሎ ተፈርቶ ነበር፣ ግን እነዚህ ተጫዋቾች በጣም ጥሩ እንቅስቃሴ ማሳየት ጀምረዋል። የማርክ ጎይም ጉዳይ ደግሞ እንዳልከው ነው። ያው ከክሪስታል ፓላስ ጋራ ስሪ ክሊንሽት አለ፣ ሶስት ክሊንሽት አለ እስካሁን ድረስ በተደረገው ጨዋታ እየተቆጠረባቸው ጎል ደግሞ አምስት ብቻ ነው። ለዚህ ደግሞ የማርክ ጎይ አስተዋጽኦ ከፍተኛ ነው ተብሎ ይጠቀሳል። ነው ቅድም ግን እዚህ ጋር ለማንሳት ማርኮ ሴንስ የበርሎ መዞ ሴንተር ባክ ማለት ነው ሁሉም የፕሪሚየር ሊጉ ሴንተር ባኮች በ13 ኢንተርሴፕሽን አንደኛ ነው። እሺ ይሄ አንድ እንዲመረጥ ያደረገው ተበድሏል ደግሞ እንዳይባል ብዬ እሱ አንደኛው ነው። ከዛ በተጨማሪ ደግሞ በክሊረንስ ደግሞ ሀምሳ ሰባት ክሊራንሶች አሉ በዚህ ሁለተኛ ነው። ምን ያህል ጎበዝ እንደሆነ በዛው አብሮ ማየት ስለሚገባ ነው። ልክ ነው፣ ልክ ነው። የሪካርዶ ካላፊዮሪን ጉዳይ ቀደም ሲል ያነሳ ነው ነው። አዎ አርጀንቲናዊ ነው። በዛ ላይም ደግሞ ለብሔራዊ ቡድንም ደግሞ ተጠርቷል እና እሱም አብሮ መታየት ይችላል። ካላፊዮሪን በተመለከተ እስካሁን ድረስ አስራ አራት የጎል ሙከራዎች አድርጓል። በአርሰናል ቤት ይሄ ከማጥቃት ጋር በተያያዘ ምን ያክል ቀጥተኛ ግንኙነት እንዳለው የሚገልጽ መረጃ ነው። እንደውም ከቪክቶሪ ኮሬሽ በአንድ ብቻ ነው የሚያንሰው ተብሎ መረጃውም ወጥቷል። ይሄ አንድ ነው። ከዛ በተጨማሪ ሶስት አራት ደግሞ ክሊር እያደረገ የፈጠራቸው እድሎች አሉ። አዎ እነዚህ አሉ። ከዛ በተጨማሪ ሀያ አራት ደግሞ ሪከቨሪስ ነበሩት እስካሁን ድረስ በተደረገው። አሁን ይሄን ከቁጥር በላይ እኔ ከአላፊ ወሬም በተመለከተ ቁጥሮቹ ደስ ይላሉ፣ ግን ከቁጥር በላይ የአርቴታ ምስክርነት ነው ነው የሚስማማኝ። ለምንድን ነው ሉዊስ ስኬሊ አልገባው ሲባል፣ ሉዊስ ስኬሊ ምንም አላጎደለም። ምንም ያጎደለው ነገር የለም ሊዊስ ስኬሊን የሚበልጥ ስለ ስለመጣ ነው ዋላ፣ ነው ምን አይነት ደስ የሚል መሰከርነት እንደሆነ ማለት ነው ከዚህ በላይ ያስፈል ወደ መሀል እኒድ፣ ልክ ነው። ያው የመሀል ላይ ሞሰስ ካሴዶ ነው ከቼልሲ በጣም አሪፍ ጀማሮ፣ አመጀማሮን ያለው እንደውም እንደ ንጎሎ ካንቴን አሁን እያስታወሰን ነው ይህ ተጫዋች ምናምን ብለው አስተያየት ሲሰጡ ነበርና፣ እሱ በጣም ትሁት ሆኖ ባለፈው ጥሩ ነገር እያደረግኩ ነው ብዬ አምናለሁ፣ ግን እዛ ደረጃ ላይ አልደረስኩም ብሎ አስተያየት የሰጠበትንም አስታውሳለሁ። ለማንኛውም ግን ከቼልሲ ጋራ በጣም ጥሩ የውድድር አመት ጅማሮ ነው አሁንም እያደረገ የሚገኘው። ባለፈው ታክሊንግ አንድ ላይ አንደኛ ነው አንደኛ ነው ሀያ ስምንት አዎ ልክ ነው። ጎል ያገባል ደግሞ የሚያስደነግጡ ጎሎችን ነው የሚያገባው። ባለፈውን ጎል ሊቨርፑል ላይ በጣም ነው የሚያምረው። ብዙ ጊዜ በነገራችን ላይ ጎል አያገባም፣ ግን ካገባ ሚያምር ጎል ነው። እንደዛ አይነት ጎሎችን ነው የሚያገባው። አመለሸጋ ነው በጣም ብዙ ሰዎች። አሁን በፕሪሚየር ሊጉ ካሉ ሚድፊልደሮች እሱንና ዴክላን ራይስን ያነጻጽራሉ። ሞይሴስ ካይሴዶ ከእነዚህ ሰባት ጨዋታዎች እንግዲህ ከነ ዴክላን ራይስም ቅድሚያ ወስዶ ተመርጧል። ታይጃኒ ራይንደርስ ከማንቸስተር ሲቲ ሌላኛው የተመረጠ ተጫዋች ነው። እዚህ አካባቢ በማንቸስተር ሲቲ ቤት በጣም ከፍተኛ ክፍተት ይፈጠራል ተብሎ ነበረ። ልጁ ኤሲ ሚላን በነበረበት ጊዜ ኤሲ ሚላን አበደ የተባለበት ውሳኔ እኮ ነው። እንዴት ይህንን ልጅ ሰው አንድ አይን ያለው እሷን አሳልፎ ይሰጣል ምናምን የተባለለት ተጫዋች ነው። እና ታይጃኒ ራይንደርስ በፕሪሚየር ሊጉ መመረጡ አሪፍ ነው። እኔ ግን ቅሬታዎች አሉ። ኧረ እውነት ለምን እኔ ካርሰናል ሚድፊልደሮች መካከል አንዱ አካትታለው እዚህ ውስጥ እንጂ ይህም ይህም ተጫዋች ሌላ አዎ ሌላ ግን የተደነቀለት አንድ አሪፉ ነገር ተብሎ የሚጠቀሰው ከኤርሊንግ ሀላንድ ጋር የተፈጠረው ሪሌሽንሽፕም በጣም ጥሩ ነው። ሁለት አሲስት አለው። ከዛ በተጨማሪም ደግሞ አንድ ጎልም ደግሞ አስቆጥረዋል ተጃኒ ራይንደርስ እና ይህም ከግምት ውስጥ የገባ ይመስለኛል። ሌላ ሙሀምድ ኩዱስ ይቻላል። አድማጮቹን በነገራችን ላይ እሺ የራይት ዊንግ ላይ ማህመድ ኩዱስ ማለ ይሄ ወዲያው ምንም ጥያቄ ምንም ጥያቄ ለ ዘንድሮ በጣም ከተመቹኝ ተጫዋቾች መካከል ቶተናምን ሲቀላቀል በቃ ፍርሀት ነበረ ይህ ልጅ መውሰዳቸው ልክ ነው ወይ ምናምን የሚል አይነት ስሜት ነበረ መሀመድ ኩዱስ ግን በደንብ ዴሊቨር እያደረገ ነው የሚገኘው ከዴ ዋን ጀምሮ ደግሞ በሌፍት ዊንግ በኩል የሚጫወተው ሴሚኒዮ በለውና በለው በጣም የሚያምር አመላይ ሸጋ የውድድር አመቱ መጀመሪያ ላይ ሊቨርፑል ደጋፊዎች በዘረኝነት ስሙ ተነስቶ የነበረ እሱን የተረዳበት መንገድ ጨምሮ ትኩረቴን ሳበው። ከዛ በኋላ በቀደም የዝናብ የዘነበ በተጫወቱት ጨዋታ ላይ ጎል ሲያስቆጥር፣ በቃ በጣም ነው ያደነኩት። ከፉላም ጋር የተደረገው ጨዋታ ነበር፣ ሰባተኛው ጨዋታ። በጣም ቆንጆ እንቅስቃሴና ቆንጆ ጎል ያገባበት ነው። ብዙ የጎል ሙከራዎችን በፕሪሚየር ሊጉ በዘንድሮ ውድድር አመት ካደረጉ ተጫዋቾች መካከል ሁለተኛ ደረጃ ላይ ይቀመጣል። ድሪብሊንግ አምስተኛ ደረጃ ላይ የሚገኝ ነው። ሴሚኒዮ አሲስቶች አድርገዋል፣ ስድስት ጎሎችን አስቆጥሯል። ጀግና ነው። ኤርሊንግ ሃላንድ ቀጥሎ ሁለተኛ ሁለተኛው ስድስት ጎል በቀላል አይደለም። በሰባት ጨዋታ እንደገና ደግሞ አሴስትም አለው፣ ሶስት አሴስትም አለው። ስለዚህ ጥሩ ጅማሮ ነው ያደረገው። አሁን አጥቂና የጎደለሽ አጥቂ ማ ያው ግልጽ ነው። ፈርችዋለሁ አርሊንግ ካላንድን በዘንድሮ የውድድር አመት ብልሃል። አልወደድኩትም፣ ግን እንዴት ማን በጣም የሚያስፈራ ነገር ነው ለነገሩ። ልጁ እንደዚህ ያለ ነገር አለው እኔ ስጋ ቤት በሄድኩ ቁጥር ልብ ባየው ቁጥር ሀላንድ ነው የሚመጣብኝ። እናቴ ትሙት እራሱ እውነቴን ነው የምናወቅ ልብ ነው ኩላሊት ነው ጉበት ነው የሚበላው ብሎ ነው ልብ ነው። እና እንደሱ ሊሆን እንደምን ልታውቅ ያለ እንደ አሪፍ ነው። እውነት ልብ ነው የምበላው ምናምን ስላለ ልብ ምናምን፣ ጉበት ሳይ እነዚህ ኦርጋኖቹ ኩላሊት ምናምን ሳይ ሀላንድ ነው የሚመጣብኝ። የዘንድሮ ሀላንድ ግን ያስፈራል ሰዎች። እውነት እውነቴን ነው የምነግራቸው። ያውም ብዙ ይቀረዋል ገና ወደሚፈለገው ደረጃ አልመጣም ለሚባለው ማንቸስተር ሲቲ እየተጫወተ ነው እንጂ ያ ሙሉ በኩሌ የሆነው ሲቲ እና የዘንድሮ የሃላንድ አቅም ተጣጥሞ ቢሆን አንድ ሽ ማተርፊም ነበር። የእውነት እውነቴ ነው። በጣም ሁለተኛው የእሱ አጃቢ ማን ነው? የእሱ አጃቢ ደግሞ በቀደምም ስናወራለት የነበረው ኒክ ቮልትሜድ ነው፣ የኒውካስትል አዲሱ ፈራሚ በጣም እሱም ጥሩ ጊዜ ማሳለፍ ጀምሯል። አዎ ሶስት ጎል አስቆጥሯል። በዛ ላይ ደግሞ ከኒውካስትል ጋራ የፈጠረው ሀርመኒም በጣም አሪፍ ነው እና ሰላም ጣልኝም እንደ ተጫዋች አንድም ሩዲ ቦለር ስለሚመስለኝ እያስታወሰኝ ነው ብላ እንደዛ ነው። ሁለተኛ ደግሞ በጣም ረዘመብኝ ረጅም ነው። እሱም ሜትር ከዘጠና ስምንት ነው። ግን ጎበዝን ጎበዝ ነው፣ አልመጣልኝም። ግን ለእኔ እስቲ እናየዋለን፣ ለማንኛውም እናየዋለን። ማግሀሌሽ ጋራ ሲጎነታተሉ የተሻለ ያው፣ በጣም እንዳይውጠው ሀይለኛ በቃ። ማግሀሌሽ ጨዋታዎች ላይ ደግሞ እንደ እነዚህ አይነት ታሪኮችን ይፈጥራል። ከሀላንድም ጋር ከሀላንድም ጋራ ነበረ። ስለዚህ አርሰናል በሁለት ተጫዋቾች ብቻ ነው የተወከለው። የሊቨርፑል ተጫዋቾች ማንም የለም፣ የለም ማን ዩናይትድም ማን ነው ማን ዩናይትድም የለም። አስተያየት ሰጡበት ለማንኛውም ወደ አርቴታና ሶስት መቶ ጨዋታዎቹ እንሂድ አርቴታ በአርሰናል ቤት ሶስት መቶ ጨዋታዎችን ተጫውቷል። እነዚህ የአርሰናል እና የአርቴታ የአብሮነት ቆይታዎች ምን ነገር ነገሩን የሚል ነገር ነው። በተወሰነ ደረጃ የምናነሰው ይሄ ሰፊና ራሱን የቻለ ሙሉ ፕሮግራም የሚያሰራ ይመስለኛል፣ ግን የቻል ነውን ያህል ጥቂት ነገሮችን እናንሳ። እኔ አድናቆት ብቻ ነው ያለን። አርቴታ እም ወቅሳቸው ነገሮች የሉም ማለት አይደለም፣ ግን ሚዛን ላይ ባስቀምጠው ወደ ማድነቁ አመዝናለሁ። ያርሰናል ደጋፊዎች አብዛኞቹ ቢያንስ ሲሉ የሰማሁትን ነገር በነገርሽ ይሄ ጫፍ ላይ ያለ ሰው አለ አይደል? ለመውቀስ ለመውቀስ ከሱ ጋር ሆነን መቼም ዋንጫ አንበላም ለማለት አርቴታ እንደዚህ እንደዚህ ምናምን ለማለት ያሰፈሰፉ ሰዎች አሉ። እኔ ግን ስለ አርቴታ አብዛኛውን ጊዜ የሚሰማኝ ነገር በጣም መልካም ነው። የእውነት ለመናገር አንደኛው በሂደት አርሰናል ቤት ያሻሻላቸው ነገሮች አሉ። በሂደት አርሰናል የቬንገር መጨረሻ ዘመን ላይ እንዴት ነበረ? በተስካርም በሰርግም፣ በፖለቲካ ስብሰባና ሰላማዊ ሰልፍም፣ በአዲስ አበባ ስታዲየም ጨዋታም ላይ ሰውየው ይውጣልን መፈክር መያዝ ፋሽን የነበረበት ጊዜ ነው። መሮት የአርሰናል ደጋፊ ኦናኤምሬ ያዙ። ከዛ በኋላ የኦና ኤምሬ አጀማመር አሪፍ ነበር። ከዛ በኋላ ግን የሆነ እንደማይቀጥል ምናምን አወቅ ነው። አርሰናል የተናቀበት ጊዜ ነበር። ምንም አያመጡም የሚባልበት ግምት ሲሰጥ የአርሰናልን ስም ማንሳት የሚያስቅበት ጊዜ ላይ ነው አርቴታ አርሰናልን የተረከበው። ካረሳን በስተቀር ነ ልፍስፍሶች ናቸው አቅመ ቢስ ናቸው ምንም አያመጡም እንትን የላቸውም ይሄ ቦይስ ቨርስስ ሜንስ አይነት ነገር የሚጠቀስበት ነበር። ዲስሪስፔክት ይደረግ ነበር አርሰናል እኔ በትክክል የምናስታውስ ከሆነ ይሄ ነገር ትዝ ይለናል። ከዛ በኋላ ያዘው ስምንተኛ ያዘው ስድስተኛ ከዛ በኋላ ግን የተጠናከረውን አርሰናል ግራጅዋሊ ነው ያየ ነው። በቀስ በቀስ በቀስ በቀስ አይናችን እያየ የአርሰናል ልጆች ማቹር ሲያደርጉ አይናችን እያየ ወደ አርሰናል የሚመጡ ተጫዋቾች እና አርሰናል ቤት የሚፈጥሩትን ተጽዕኖ ስህተት አልባ ነው። አብዛኛው አብዛኛው ነው ምነግርሽ ሳምሪ። ከዛ አርሰናል ሁለተኛ ወጣ። ከዛ አርሰናል ሁለተኝነትን ደገመ። ከዛ አርሰናል ሁለተኝነትን ሰለሰ። የአርሰናል ደጋፊ ዲማንድ ነው የቀየረው። አርቴታ በእነዚህ ሁሉ ጊዜያቶች ውስጥ ይናገር የነበረው ነገር ምንድን ነው? ስቲ ትረስ ዘ ፕሮሰስ ነው እመኑ እመኑት፣ ፕሮሰሱን አሉ። አሁን ግን የጥያቄ የፍላጎት ለውጥ መምጣቱን አምኖ ተቀብሏል። በእነዚህ በጣም በጎ ነገሮች የማነሳው አርቴታ ኦብሴሽኑ በጣም ይገርመኛል። ልክ ለመሆን በጣም የሚጨነቅ ሰው ታውቂያለሽ ልክ ለመሆን ምንም አይነት ስህተት ምንም አይነት ክፍተት እንዳይፈጠር ለማድረግ በጣም የሚጨነቅ አብዝቶ ሲጨነቅ ግን የሚሳሳት እኔ አርቴታ በአርሰናል ቤት ያባከናቸው ነገሮች የሉም ብዬ አልከራከርም የሊቨርፑል ደጋፊዎች የርገን ክሎፕን በእንባ ሲሸኙ ምክንያታቸው ምንድን ነው? ሲቲ ዋንጫ ስላሸነፉ ነው? ምን አይነት ዋንጫ? ቻምፒዮንስ ሊግን እና ፕሪሚየር ሊግን። እንዴት አይነት ቡድን ነበረው ሊቨርፑል? በምን አይነት ስብስብ የሚለውን ረስተን አይደለም አርቴታ ላይ ዝም ብለን መፍረድ ያለብን። ሶስት መቶ ጨዋታ ላይ መቶ ሰባ ሰባት ነው የርገን ክሎፕ የሚያሸነፈው፣ ሶስት መቶ ጨዋታ ላይ አርቴታም መቶ ሰባ ሰባት ነው። ለመጀመሪያ ጊዜ አርቴታ አርሰናልን ከተረከበበት ጊዜ አንስቶ የሊቨርፑልን ስብስብ ና የአርሰናልን ስብስብ እያነጻጸር በየመጫወቻ ቦታው ላይ አስተያየት ልስጥ ብቲ፣ ለመጀመሪያ ጊዜ ነው አርቴታ የተሻለ ቡድን ያለው። ዘንድሮ የተሻለ ቡድን ስላለውም ነው ዋንጫውን አንጣ የምንለው። አሁን እንጀምር ከፈለግሽ ይመቸኛል። ጨዋታው አሊሰን ቤከር እና ዴቪድ ራያ፣ እያን ኢብራሂማ ኮናቴ እና ማጋሌሽ፣ ቫንዳይክ እና ሳሊባ እያን ብንሄድ የትኞቹን የሊቨርፑል ተጫዋቾች ነው ከየትኞቹ የአርሰናል ተጫዋቾች የምናስበልጠው? ከዛ በኋላ ወደ ተቀያሪዎቹ ምናምን ብንሄድ ሊቨርፑልን ለመጀመሪያ ጊዜ በስብስብ አርሰናል የበለጠው ዘንድሮ ነው፣ ለመጀመሪያ ጊዜ። እንደዛም ሆኖ ግን ይህንን ሪከርድ ማስመዝገብ ዋጋው ትንሽ ሊሆን አይገባውም። ልትገፊያቸው ማይገቡ አይነት ሰዎች አሉ አይደል? እንደው ብትሸኛቸውም አመስግነሽ ፕሮሰስህ እዚህ አድርሶናል። ያንተን ፕሮሰስ እገሌ ይጨርሷል ምናምን ልትተች ይሆናል እንጂ አይረባም የሚለው ቃል አርቴታ የሚገባ አይመስለኝም። እኔ አርሰናል አሁን ሶሊድ ነው። አርሰናል አሁን ሞገስ ያለው ቡድን ነው። የእውነት ነው መነግርሽ ሳምሪ ነ አርሰናል አሁን በእያንዳንዱ የመጫወቻ ዲፓርትመንት ከማንም አያንስም። ይሄ ነው ፕሮሰሱ ማለት። ግን ፕሮሰስ መቋጨት አለበት። ኢን ሪዛልት የሚባል ነገር ደግሞ መኖር አለበት። ያንን ኢን ሪዛልት ይሄ ሁሉ ቡድን ተገነባ ተገነባ ተገነባ ተገነባ። የግንባታው መጨረሻ ያው ምርቃት አይደል ዋንጫ ማለት ነው በእግር ኳስ። ስለዚህ በፕሪሚየር ሊግ በቻምፒዮንስ ሊግ አሁን የተሻለ እድል አለው። የሆነ ዋንጫ ሳያመጣ ድል አለው አርሰናል አቅምም አለው አቅምም አለው። ልክ ነው። የሆነ ዋንጫ ሳያመጣ ፕሮሰሱ አለቀ ከዛ እንደገና ሌላ ፕሮሰስን ጀምር ምናምን የሚባል ነገር የለ። ልክ አሁን ፔፕ ጋርዲዮላና ማንቸስተር ሲቲ እንዳጋጠማቸው አይነት ነገር ማለት ነው። ሄዶ ሄዶ ሄዶ በዋንጫም በአሸናፊነትም የተገነባ ቡድን ነው። በጣም ጥሩ ጊዜ አሳለፈ። የሆነ ጊዜ ላይ ተጫዋቾችም ይወጣሉ። የተጫዋቾች እርስ በእርስ ግንኙነትም እየተዳከመ ይሄዳል፣ ብቃትም ይወርዳል። ከዛ እንደ አዲስ ደግሞ እንደገና ይጀመራል። ትራንዚሽን የሚባለው ነገር አንድ ቡድንንና አሰልጣኝን በጣም አሪፍ ነው የሚያስብለው። ይሄኛውን ትራንዚሽን ሳናውቅ ወይም ክፍተት ሳይፈጥር ሳታደርገው የሚያልፍ ከሆነ ያ በጣም የሚያስመሰግን ነገር ነው። አሁን አርቴታ ስህተቶች ሰርተዋል። ለምሳሌ በዘንድሮ የውድድር ዓመት ቨርስስ ሊቨርፑል በዘንድሮ የውድድር ዓመት ቨርስስ ሲቲ ኢቨን ቨርስስ ዩናይትድ ስህተት ሰርተዋል ብዬ ነው ማምነው ነኝ። ገብቶሻል? እነዚህ ሰው የመሆኑ ምልክቶች ናቸው። ጎበዝ ነው ግን በጣም አጠቃላይ ይልቅ ነው። ዊዝ ዚሮ ኤክስፒሪየንስ አርሰናልን የሚያክል ቡድን ዚሮ ኤክስፒሪየንስ በእንግሊዝ ፕሪሚየር ሊግ ያውም እሳት በላሱበት ጊዜ ሲቲና ሊቨርፑል እንዲህ ያለ ፕሮግረስ ማምጣት እንዲህ ያለ አቺቭመንት ማምጣት እኔ ዋጋው ነው የሚተልቅብኝ። አንድ የመጨረሻ ጥያቄ ልጠይቅሽ ና እናብቃ። ከአስር ስንት ሰጫዋለሽ? የእነዚህን ከ2019 ታህሳስ አንስቶ እስካሁን ድረስ ያለውን የአርቴታን የአርሰናል ቤት ቆይታ ግሬድ አድርጊው ብልሽ ሬት ስታረጊ ዋንጫ ስላላመጣ ነው እንጂ ዘጠኝ አረገዋል። ዋንጫ ሲያመጣ አስር። በጣም እንደዛ ነው። ዋንጫ አልባ ልክነት፣ ዋንጫ ስለሌለ ያው ሙሉ በሙሉ ፐርፌክት ነው ልት ልትለው አትችልም። እንደዛ ነው የሚሰማኝ። ነኝ ፌር ነውት ያለሽ የአርሰናል ሰዎች አርቴታ ላይ ያላቸው ንጭንጭ፣ አይ ያን ያክል ያክልን ምን በጣምም እንደዚህ ጠንከር ያለ ንጭንጭ እኮ አልመጣም አደል

አሁን ጋርዲዮላ ምን ኖሮት ሰጠ? አርቴታ ምን ጎሎት እስካሁን ሳይሰጥ ቆየ? አሁን አርቴታ ላይ ይሄ አይነት ፍርድ የሚገባው በዘንድሮ የውድድር ዓመትና ከዚህ በኋላ በሚኖረው ቆይታ ነው አብሮ የሚቆይ ከሆነ። ምክንያቱም አሁን ተሰጥቶታል ሊስት ነው። ይሄንን እኮ ደግፋለሁ። ነገር ግን የእስካሁኑ ግን የእስካሁኑ የሚያስተቻለም ያስተቻለበት ይመስለኛል። ብልሽ ፈልጌ ነው ልክ ነው። ዘጠኝ ከአስር ሰጥቻለሁ። እንደዛ አንተስ እኔ ከምን እላለሁ ነው አሁን ያልኩትን ነው። በቁጥር አታስደግፍም በቁጥር አታስደግፍም። አዎ እኔም ዘጠኝ ሰጠዋል ዘጠኝ ሰጠዋል። ምንም እኔ እኔ በጣም ከምንትን በጉብዝና መነሳት አለባቸው ከምላቸው አሰልጣኞች መካከል አንዱ ነው ብዬ ነው ማምነው። ልንለያ እንችላለን። ከእናንተ ጋር ሀሳቦቻችሁን ብንሰማ ግን በጣም ደስ ይለናል። ስለዚህ በኮመንት ሴክሽኑ ላይ ስሜቶቻችሁን ግለጹ ነው የምንለው። ሸገር ስፖርት ዊዛ በበግደ የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁን አትርሱ። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።